ማንቸስተር ሲቲና ሊቨርፑል ዛሬ ምሽት ከመገናኘታቸው በፊት በፕሪምየር ሊጉ ወደ አሸናፊነት ተመልሰዋል። ያለፉትን ስምንት የፕሪምየር ሊግ ዋንጫዎች የተጋሩት ሁለቱ ቡድኖች አሁን ሁለተኛ ና ሶስተኛ ደረጃ ላይ በሊጉ ተቀምጠዋል። ማንቸስተር ሲቲ ከእንግዳው አንድ ነጥብ ብልጫ አለው። ይህም የሁለቱም ቡድኖች ጨዋታ አጓጊ እንዲሆን ያደርገዋል። በዘጠኝ ዓመታት የዘለቀ ፉክክር ዛሬም በአዲስ መልክ ለሁለቱም ቡድኖች ትልቅ ትርጉም አለው። ለሁለቱም ቡድኖች በሳምንት ውስጥ ሶስተኛው ጨዋታቸው ነው። ሁለቱም ቡድኖች ሁለቱንም አሸንፈው ለሶስተኛው ጨዋታ እርስ በርስ ይገናኛሉ። ሲቲ ወይም ሊቨርፑል በዚህ ጨዋታ ከተሸነፉ ጎል ከማይቆጠርበት የአርሰናል ቡድን የነጥብ ልዩነታቸው ይሰፋል። ማንቸስተር ሲቲ በመጨረሻዎቹ ስምንት የፕሪምየር ሊግ ግጥሚያዎች አንድ ጊዜ ብቻ ሊቨርፑልን ማሸነፉ የሚያስደንቅ ነበር እና ያ በኤፕሪል 2023 ሊቨርፑል ሶስተኛ ደረጃ ይዞ ያጠናቀቀበት ወቅት፣ እንዲሁም የፔፕ ጋርዲዮላው ሲቲ ደግሞ የሶስትዮሽ ዋንጫ ያነሳበት የውድድር ጊዜ ነበር። የኤርሊንግ ሃላንድ ሪካርድ ሰባሪነት ቀጥሏል። ነገር ግን እርሱ ከመርሲ ሳይዱ ክለብ ጋር ባደረጋቸው አራት የፕሪምየር ሊግ ጨዋታዎች አንድ ጊዜ ብቻ ጎል አስቆጥ እንዲሁም በአንፊልድ ሮድ ላይ ጎብ ማስቆጠር አልቻለም። የሳምንቱ ታላቅ የፕሪምየር ሊግ ጨዋታ እንዲሁም ከኢንተርናሽናል ረፍት በፊት የሚደረገው የመጨረሻ ጨዋታ ሲሆን ማንቸስተር ሲቲና ሊቨርፑል በኢታድ የሚፋለሙበት ነው። ዜጎቹ ካለፉት አምስት የሊግ ጨዋታዎች አራቱን በማሸነፍ በሳምንቱ መጨረሻ ሁለተኛ ደረጃ ላይ ተቀምጠዋል። በተጨማሪም ውሃ ሰማዮቹ በሳምንቱ አጋማሽ በቻምፒየንስ ሊግ ከቦርሻ ዶርትሙንድ ጋር ባደረጉት ጨዋታ አራት ለአንድ በማሸነፍ የበላይ ነበሩ። እንግዳው ቡድን ሊቨርፑል በአምስት ጨዋታዎች ሽንፈት ገጥሞት የውጤት ቀውስ ቢያጋጥመውም ቀዩ ባለፈው ሳምንት መጨረሻ በሊጉ አስቶንቪላን ሁለት ለዜሮ በማሸነፍ እንዲሁም በቻምፒየንስ ሊጉ ማክሰኞ እለት ሪያል ማድሪድን አንድ ለዜሮ በማሸነፍ ባለፉት ሁለት ጨዋታዎች የአሸናፊነት መንገዳቸው ላይ ተመልሰዋል። እንዲሁም በሊጉ የደረጃ ሰንጠረዥ ሶስተኛ ደረጃ ላይ ተቀምጠዋል። በመሀላቸው የአንድ ነጥብ ልዩነት ያለው ሁለቱ ቡድኖች 54400 ደጋፊዎችን መያዝ በሚችለው ኢትሃድ ስቴዲየም ጨዋታቸውን ሲያደርጉ ሲቲዝኖቹ በዚህ ውድድር ዘመን በሜዳቸው አልተሸነፉም። እናም ያንን ሪካርድ ሊቨርፑል ላይ ለማስፋት ይፈልጋሉ። በአንጻሩ ቀያዮቹ በአሳለፍነው ሳምንት መጨረሻ ከአስቶን ቪላ ጋር በነበራቸው ጨዋታ ወደ አሸናፊነት ከመመለሳቸው በፊት በአራት ተከታታይ የሊግ ጨዋታዎች ተሸንፈው በውድድር አመቱ መጥፎ አጀማመርን አሳልፈዋል። ሊቨርፑል ከሊጉ ምርጥ አጥቂዎች መካከል አንዱን ከያዘው ቡድን ጋር ይፎካከራል። ነገር ግን የመከላከል አቅማቸው ብዙ ዋጋ አስከፍሏቸዋል። እርሊንግ ብራውታላንድ በአስር ግጥሚዎች አስራ ሶስት ግቦችን በማስቆጠር የፕሪምየር ሊጉ ከፍተኛ ግብ አስቆጣሪ ነው። በሊቨርፑል በኩል ዶሚኒክ ስቦዝ ላይ የቀዮቹ በዚህ ውድድር ዘመን ምርጡ ተጫዋች እና ከሊጉ ምርጥ አማካዮች መካከል አንዱ ነው። ግብጻዊው ሙሀመድ ሳላ በዜጎቹ ላይ 13 ጎሎችን ማስቆጠር የቻለ ተጫዋች ነው። የሁለቱም ቡድኖች የቡድን ዜና ስንመለከት ማቴዮ ኮቫችች ለማንቸስተር ሲቲ የመሰለፍ ስጋት ያለበት ተጫዋች ነው። ግብ ጠባቂው አሊሰን ቤከር፣ ጆቫሌ ሊዮን እና ጀረሚ ፍሪምፖንክ በሊቨርፑል በኩል ቀሪ ናቸው። ነገር ግን የክረምቱ የሊጎ ውድ ፈራሜ አሌክሳንድር አይዛክ ሊመለስ ይችላል። ባለሜዳው ቡድን ሲቲ በሁሉም ውድድሮች ከሊቨርፑል ጋር ባደረጋቸው ጨዋታ ስልሳውን አሸንፎ በ58 አቻ ወጥቶ በ110 ጨዋታዎች ተሸንፏል። አሁን ላይ በሊጉ የደረጃ ሰንጠረዥ 19 ነጥብ ሰብስቦ ሁለተኛ ደረጃ ላይ ተቀምጧል። ሊቨርፑል በ18 ነጥቦች ሦስተኛ ደረጃ ላይ ይገኛል። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ሲቲ ሊቨርፑልን በሚያስተናግድበት የምሽቱ ጨዋታ ላይ አንድ ሺኛ ጨዋታቸውን በአሰልጣኝነት ዘመናቸው ይመራሉ። የቀድሞ የካታሎኑ አሰልጣኝ ለመጀመሪያ ጊዜ ከ18 ዓመታት በፊት በባርሴሎና ቢ ቡድን የገቡ ሲሆን ከዚያን ጊዜ ጀምሮ በአውሮፓ ከፍተኛ የበላይነት ባላቸው ሶስት ክለቦች ማለትም ባርሴሎና፣ ባየር ሙኒክ እና አሁን ደግሞ በማንቸስተር ሲቲ የዘመናዊ እግር ኳስ ለውጥ አምጥተዋል። ከምን ጊዜውም ታላላቅ አሰልጣኞች መካከል አንዱ ተብሎ ከሚታሰቡት መካከል ፔፕ ጋርዲዮላ ረቡዕ ምሽት ዘጠኝ ዘጠነኛ ጨዋታቸውን በአሰልጣኝነት መርተው ቡድናቸው አራት ለአንድ በሆነ ውጤት አሸንፏል። ፒየፕ ጋርዲዮላ ከምሽቱ ጨዋታ በኋላ ከሰር አሌክስ ፈርጉሰን፣ ብሪያን ክላው ና ሰር ማት በዝቢን ጨምሮ ታዋቂ ስሞችን በመከተል ሽልማቱን የሚቀበል ሰላሳ ዘጠነኛው አሰልጣኝ ይሆናል። በአሰልጣኝነት አንድ ሺ ጨዋታዎች ላይ መድረስ ለእኔ በጣም ልዩ ነገር ነው ሲል ጋርዲዮላ ለማንቸስተር ሲቲ ይፋዊ ድረ ገጽ ተናግሯል። ከእነዚህ ሁሉ ዓመታት በፊት ባርሴሎናን ማስተዳደር ሲጀምር አንድ ሺ ጨዋታዎች ላይ ለመድረስ አንድ ሰከንድ እንኳን አስቤ አላውቅም። ጥሩ ስራ መስራት ብቻ ነው የምፈልገው እግር ኳስ ኳስን በትክክለኛው መንገድ ተጫወት እንዲሁም የሚሆነውን ተመልከት፣ ይላል። በሙያዬ ለሶስት አስደናቂ ክለቦች በመስራቴ በጣም እድለኛ ነኝ። በባርሴሎና፣ በባየር ሙኒክ ና በማንቸስተር ሲቲ ሙሉ ድጋፍ አግኝቻለሁ። ይህ ማለት ያለምንም መዘናጋት መስራትና የምችለውን ምርጥ አሰልጣኝ መሆን ችያለሁ ማለት ነው። በሙያዬ በጣም ኮርቻለሁ። ያሸነፍኳቸውን ዋንጫዎች በእውነቱ ደጋግሜ ያሸንፋለሁ ብዬ አስቤ አላውቅም ነበር፣ ግን ቆንጆ ነበር። በተናጠል ለማመስገን በጣም ብዙ ሰዎች ናቸው። ነገር ግን ባለፉት አስራ ስምንት ዓመታት አብሬያቸው የሰራውትን ሁሉ ማመስገን እፈልጋለሁ። በማደርገው ነገር ሁሉ ያለምንም ቅድመ ሁኔታ የሚደግፉኝን ቤተሰቦቼንም እንዲሁ ማመስገን እፈልጋለሁ። ጋርዲዮላ በባርሴሎና ቢ 42 ጨዋታዎች በባርሴሎና ዋና ቡድን 247 ጨዋታዎች በሙኒክ 161 ጨዋታዎች በማንቸስተር ሲቲ 549 ጨዋታዎችን በአሰልጣኝነት ዘመናቸው መርተዋል። የጋርዲዮላ ቡድኖች በአጠቃላይ 715 ድሎች አሉት፤ 71 ነጥብ 57 በመቶውን አሸንፏል ማለት ነው። የአራት ጊዜ የአመቱ ምርጥ አሰልጣኝ አሸናፊው አንድ ሺኛ ጨዋታውን በፕሪምየር ሊጉ የአምነውን ሻምፒዮን ሊቨርፑልን በማስተናገድ ያደርጋል። በአንጻሩ የእንግዳው ቡድን ሊቨርፑል አሰልጣኝ አርኔ ስሎት በእግር ኳስ ሕይወታቸው 283 ጨዋታዎችን አድርገዋል። 284 284ኛውን ዛሬ ምሽት ያደርጋሉ። ከዚህ ቀደም 51ዱን ለሊቨርፑል 148ቱን ለፌኖርድ እና 58ቱን ደግሞ ለኤዜድ ዳልካማር አድርገዋል። ታላቅ ፉክክር ይደረግበታል ተብሎ የሚታሰበው የሁለቱ ሀያላን ፍልሚያ ምሽት አንድ ሰዓት ከ30 ላይ በኢታድ ስታዲየም ይደረጋል።